ለተለያዩ ባንኮች የተለያዩ የሴኩሪቲ ማቴሪያሎችን እና እንዲሁም ደግሞ ሰዎቹን ሪክሩት የሚያደርጉ ካምፓኒዎች ናቸው። ማኗሌ ነው በወረቀት የሚሰሩ። እነሱም ደግሞ የተለያዩ ብራንች አሏቸው እና ኤር ፒ ሲስተም እንደሚያስፈልጋቸው አንደርስታንድ አደረግን። ወደ እነሱ አሰራር ለመሄድ ነው በደምብ የእነሱን አንደርስታንድ አድርገን መሬት ላይ ወይም ደግሞ ወደ ዲሞ የቀየር ነው እና ስሜ ሙሉዬ አጥናኩ ይባላለሁ። በአሸዋ ቴክኖሎጂ አር ፒ ሴልስ ሪፕሬዘንታቲቭ ሁኜ ነው እየሰራሁ ያለሁት። ዛሬ የነበረው ሴረሞኒ ኢርቡ ቢዝነስ ግሩፕ ፒ ኤል ሲ ይባላሉ እነዚህ ካምፓኒዎች። ምንድነው ትልቅ ኢንተርፕራይዝ ካምፓኒ ናቸው። አጠቃላይ ከዘጠኝ ሺ በላይ ሰራተኞች ያሏቸው ለተለያዩ ባንኮች የተለያዩ የሴኪዩሪቲ ማቴሪያሎችን እና እንዲሁም ደግሞ ሰዎቹን ሪኩርት የሚያደርጉ ካምፓኒዎች ናቸው። የነበረን ኢንጀጅመንት በጣም አሪፍ ነበረ ከመጀመሪያ ኮንታክት አደረግናቸው አስንደ ማርኬቲንግ አጠቃላይ ዘጠና ከመቶ የሚሆኑ ካምፓኒዎቹ ማኑዋሌ ነው በወረቀት የሚሰሩ እነሱም ደግሞ የተለያዩ ብራንች አሏቸው እና ኤአርፒ ሲስተም እንደሚያስፈልጋቸው አንደርስታንድ አደረግን ከዛ በኋላ ያለውን ነገር ዲስከስ አደረግን ከዛ በኋላ ያው በደንብ ቲዋር ተርሞፍ ሪፈራንስ ይባላል ቲዋር አዘጋጀን። በእነሱ አሰራር መልኩ ማኑዋል የሚሰሩትን ነገር ወደ ወረቀት አምጥተን በጨረሻ ላይ ወደ አርፒ ኢምፕሊመንት የሚሆንበትን ይ ዶኪመንቴሽን ማለት ነው። ከዛ በኋላ ተነስ ከዛ ጀመረ ኢንጌጅመንቱ። ከዛ በኋላ ፕሬዘንት ተደረገላቸው። በዛ መልኩ ዲሞንስትሬሽን አቀረብን። ሪል ሲስተሙ ምን እንደሚመስል በምን አይነት መንገድ እንደሚሰራላቸው በደንብ አሳየናቸው። ሰው መጨረሻ ላይ ወደ ፔይመንት ወይም ደግሞ ወደ ኔጎሼሽን ሄድን፣ ጆይን አደረጉን። ከዛ በኋላ ከሴልስ ቲም ወይም ደግሞ ከማርኬቲንግ ቲም ወጥቶ ወደ ኢምፕልመንተር ወይም ደግሞ ወደ ቴክ ቲሞቹ አስረከብን። ከዛ በኋላ ያለው ፕሮሰስ ደግሞ የቴክኒካል ቲሞች ነበር ማለት ነው። እውነት ለመናገር ቶሎ አይደለም ጆን ያደረጉን። በጣም ብዙ ሪዚስታንስ አላቸው እና ይህ ማኑዋል ብዙ አመት የሰሩበትን ነገር ትተው ወደኛ መምጣት ወይም ደግሞ ወደ ዲጂታል ሶሉሽን መምጣት ማለት በጣም ትንሽ ነገር አይደለም፣ እና ብዙ ነገሮችን ለማሳመን ብዙ ውጣ ውረዶች ነበሩ። ለዛም ነው ቲያወር ያዘጋጀን ወደ እነሱ አሰራር ለመሄድ ነው። በደንብ የእነሱን አንደርስታንዲንግ አንደርስታንድ አድርገን መሬት ላይ ወይም ደግሞ ወደ ዲሞ የቀየር ነው እና ትንሽ ከባድ ነበረ። ድርጅቶቹ አጠቃላይ ማኑዋል ነው አሁን ላይ የሚሰሩት አብዛኛው ካምፓኒ ምናልባት የአርፒን ሲስተም አላወቁትም ብዬ ነው ማምነው። ለምንድን ነው እንደዚህ ያልኩት? በዛ በሚሰሩበት ኮምፎርቴብል ናቸው። እዛ ላይ ኮምፎርቴብል የሆኑትን ነገር ወደዚህ ሲስተም ማምጣቱ ትንሽ ጋፕ አለ እና ያንን ነገር አንደርስታንዲንግ ገና ስለሆኑ እዛው ላይ በደንብ አዌርነሱን ከፈጠርን እና እነሱም አዌርነሱ ካላቸው እኛም ደግሞ በደንብ ባለን ኢፈርት ተጠቅመን ፕሬዘንቴሽን አቅርበን በዛ መልኩ መምጣት ወይም ደግሞ ይህን የአርፒ ሲስተም አንደርስታንድ ይኖራቸዋል ብዬ አስባለሁ። ያው አስ እንደ ሴልስ ገና ድርጅቶችን ኮንታክት ከማድረግ ጀምሮ ያለው ስራ ወደኛ ነው እና እኛ ስንሄድ ያው ሶሉሽን ይዘን እንደምንሄድ ነው አንደርስታንድ የማደርገው። ይሄ ማለት ምንድን ነው? ይሄ ማኑዋሊ አሰራራቸው እንትተው ወደ ዲጂታል ሲመጡ አንደኛ ኮስታቸውን ሴብ ያደርጋሉ፣ ታይማቸውን ሴብ ያደርጋሉ። እንዲሁም ደግሞ በጣም ቤኔፊት እና ኢፊሸንት የሆነ አሰራር እንዲኖራቸው ያደርጋልና ማመሰግናለሁ። ቴንኪው